ለኛን እንኳን ሲያስተምረን ምንድን ነው ያለው? ለእኛ እንኳን እንኳን እሱ ሊዋጋ እሱ ሊዋጋ እንኳን ውጊያችን ከደምና ከስጋ ጋራ አይደለም፣ በአየር ላይ ካሉ ከዚህ ከጨለማ ዓለም ከርኩሳ መናፈስት ጋራ ናቸው እንጂ ብሎ ይናገራል። ለዛ ጦር ዕቃ ምን ልበሱ አለ? መንፈሳዊ የጦር ዕቃ ልበሱ አለ። ጠላቶቻችሁን ግን ምን አድርጉ? ውደዱ ነው ያለው። እግዚአብሔር የሰው ጠላት አለው እና ነው ሄዶ እነ ማናቸው አሁን ማን ነው አሁን ያለው የራሻ የራሻ እነ ምንድ ነው ሰዎቹ ስም ፑቲን ወይ ሌላውንስ ባለስልጣን ከሱ ጋር ሊዋጋ ነው ወርዶ ምን አለ ትልልቅ ሰዎች ናቸው የለም? ማስተሬት ይዘዋል፣ ዶክትሬት ይዘዋል ፕሮፌሰር ነው የአንድ ትልልቅ ካምፓስ መሪ ነው እስቲ ይህን እንኳን ጭንቅላት ምን አለ ቢያስብ ብዙዎች በዚህ ነገር ስተው ነው። ያለ እግዚአብሔር ከሰው ጋር ይዋጋ ማሰብ ቢቻል ማለት ነው። እግዚአብሔር ይመስገን። ነገር ግን ነገር ግን በእርግጥ እግዚአብሔር ከሰው ጋር ጠብይዞ ሊበቀል ይወርዳል ኔቨር። ምክንያቱም ምንድን ነው አሁን መቶ አርባ አራት ሺህ ምን ማድረጋቸው መታተማቸው ፍጥረት ዓለምን ምን ለማድረግ ነው ተባብለናል? ለማዳን ነው። ከኃጢአት ከአመፅ ነፃ ለማውጣት እንጂ በዚህ ዓለም ላይ ሃይማኖት እንደሚሰብከው በሰው ላይ ለመፍረድ አይደለም እግዚአብሔር ይህን የሚሰራው። ስለዚህ ሐሳቡ የጎደለ ነው የተበላሸ ነው። ከዚህ የተነሳ መቶ አርባ አራት ሺህ ማለት የእግዚአብሔር መንፈሳዊ ልጆችን ነው የሚያመለክተው የሚል ሐሳብ ነው ልናገር የፈለኩት። እግዚአብሔር ስም ብሩክ። ስለዚህ የሚቀጥለው ትንሽ ሐሳብ የጀምሬዋለሁ መጀመሪያ ሲጠራ ከማንቤት ይላል። ከይሁዳ ነገድ ይላል። ስንት ሺህ? አስራ ሁለት ሺህ። ምን አደረጉ ይላል? ታተሙ ብሎ ይናገራል። ታተሙ ብሎ ይናገራል። አስራ ሁለት ሺህ። ስለዚህ የይሁዳን ቤት እንዴት መረጠ ለመናገር ሞክሬያለሁ። ጊዜ አያል ይሄ ሀሳብ እንደተናገርኩት ክርስቶስ ኢየሱስን የሚያመለክት እንጂ ይሁዳ ተብሎ የተጠራ በሥጋ ይሁዳ የዳዊት ሰር የሆነው ሕዝብን የሚመለከታለን። በጣም የሚገርማችሁ ሌላ ነገር ደግሞ ላውራችሁ አስራ ሁለት ነገድ። እናንተ እንግዲህ መጽሐፍ ማንበብ ከቻላችሁ አስራ ሁለቱ ነገድ አሁንም የዳን ነገድ አልተጠራ ልንገራችሁ። በዚህ ቦታ ላይ አንብቡት ወይም ላንብብላችሁ፣ ችግር የለም አንዴ አንዴ እናንተን ለማስታወስ ላንብብላችሁ። የራእይ መጽሐፍ ምዕራፍ ሰባት ነው ሰባት አዎ ሰባት ቁጥር አምስት ከይሁዳ ነገድ አሥራ ሁለት ሺህ ከሮቤል ነገድ አሥራ ሁለት ሺህ ከጋድ ነገድ አሥራ ሁለት ሺህ ከአሴር ነገድ አሥራ ሁለት ሺህ እ ከንፍታሌም ነገድ አሥራ ሁለት ሺህ ከምናሴ ነገድ አሥራ ሁለት ሺህ ከስምዖን ነገድ አሥራ ሁለት ሺህ ከሌዊ ነገድ አስራ ሁለት ሺህ ከኢሳኮር ነገድ አስራ ሁለት ሺህ ከዛብሎን ነገድ አስራ ሁለት ሺህ ከዮሴፍ ነገድ አስራ ሁለት ሺህ ከብንያም ነገድ አስራ ሁለት ሺህ አለቀም። ማን የጠራሁት? ዳን። የዳን ነገድ የዳን ነገድ ዩ አባቱ ያዕቆብ ምን ሲለው? አባቱ ያዕቆብ ሲረግሞ እባብ ነው ይለዋል መንገድ ላይ የምታደናቅፍ አይነት ነገር ነው ብሎ ነው የሚያስቀምጠው። ይገርማቸዋል። ከአፉ የሚወጣው መርዝ ነው። ከሳሽ ነው። በየቦታው ታሪኩን በመጽሐፍ ቅዱስ ስታዩ እነዚህ የዳን ነገዶች በጣም ከባድ ችግር በእስራኤል ሕዝብ ላይ ሲፈጥሩ ነው የምታዩት። ሌላውን ነገር ሲከሱ ነው የምትመለከቱት። ከሳሾች ናቸው። መርዝ ነገር አለ በአንደበታቸው፣ በአካሄዳቸው፣ በአናኗራቸው። ስለዚህ ይሄንን ነገድ ምን ያደርገዋል? ያነሳዋል። የራእይ መጽሐፍ ምሳሌነቱን ነው ሰውየውን አይደለም ባህሪውን ነው የሚያነሳው ከባህሪ ጋር ነው እግዚአብሔር እያወራ ያለው እዚህ። ሃይማኖተኝነትን ነው ከሳሽነትን ነው አሁንም የምንመለከተው እሱ ነው በህግ ስርዓት የሚሄደው ሌላውን ከሱ ራሱን ምን የሚያደርገው የሚያጸድቀው ሌላውን ወደ ገሃነም፣ እኔ ብቻ ነኝ የዳንኩት የሚለው ያንን አስተሳሰብ ነው፣ ምን የሚያደርገው የሚያነሳው። እና እዚህ ስፍራ ላይ ለምን አልመረጠው እስራኤል አልተባለ? እነዚህ አስራ ሁለቱ ነገሮች በምን ውስጥ ናቸው ያሉት? አስራ ሁለቱ የእስራኤል ነገድ ነው የተባለው ልብ በሉ ስለዚህ ምንድ ነው እስራኤል ተባብለናል። ልጅነት ነው፣ ሌላ አይደለም። በልጅነት ልጅነት ምን ያመጣል? ንግስና፣ ስልጣን፣ መንግስትነት ገዥነትን ያመጣል። ለዚህ ሰፈር እሱንም ምን አድርጎታል? አስወግዶታል። ለዚህ ነው ዛሬ የሃይማኖተኝነት ስርዓት ሃይማኖታዊ ስርዓት፣ የነፍስ ስጋ የስጋ የነፍስ ስርዓቶች በእግዚአብሔር ዘንድ ወደ ገዥነት ከፍታ የማይመጡ ብክሩና የማይገባቸው ለዚህ ነው ብኩርና፣ ለአንተ ምን አይነት ማነው? ጎበልህ? አይገባህም። ለምን ወደ አባት አልጋ ወጥታል? ይለዋል አንተ አንተ በኩር ልትሆን አይገባህም ይለው። ብኩርና ሁላችንም እናውቃለን። ታላቅ ልጅ ለቤቱ ምንድን ነው? ትልቅ አስተዋጽኦ የሚያደርግ ነው። አባት በሚያልፍበት ጊዜ የቤቱ መሪ ገዢ ማን ነው? በኩሩ ነው ሁሉን የሚያስተዳድረው። ስለዚህ ይህንን ሰፈር የወሰደ ማን ነው ካላችሁ፣ ይሁዳ ነው። ይሁዳ የይሁዳ አንበሳ ክርስቶስ ኢየሱስን ነው የሚያስመጣል። ስለዚህ ዛሬ መቶ አርባ አራት ሺዎቹ ምንድን ነው የሚታተምባቸው ብለን ስንጠይቅ፣ የኢየሱስ ክርስቶስ ባህሪ ነው የሚታተምባቸው። የክርስቶስ አይምሮ፣ የክርስቶስ ልቦና አለን አደል የተባለው፣ በክርስቶስ መጠቅለል ነው በክርስቶስ መያዝ ነው። እነዚህ የተቆጠሩት ልጆች ክርስቶስን ነው የሚገልጡት። ስለዚህ በእነሱ ውስጥ ዳን የለም፣ ዳንነት የለም። እሺ፣ የዳንን ስፍራ ማነው የወሰደው ስንል ሌዊ ነው። ሌዊ የምህረት የርኅራኄ አገልጋይ አይደለም? እሱ ይህን ስፍራ ሲይዝ ነው የምንመለከተው። እንዴት ሌዊ ላመጣኸው ካላችሁት፣ ሂዱ እዛ ርስት ሲከፋፈል የት በኢያሱ መሪነት ከነአን ሲወረስ ሁሉም ርስት ሲወርስ ማን ርስት አልተቀበለም? ሌዊ። ርስት ርስት ማን ነው ተብሏል? እግዚአብሔር ነው ተባለ። እሱ የትም ቦታ ርስት አልተሰጠው። አያችሁ፣ የምድር ስልጣን ምንም የያዘው ቦታ አልነበረም። እዚህ ቦታ ግን ምን ተሰጠው? ስፍራ ተሰጠው። ሌዊ ምህረት እርቅ ቦታ አገኘ። በማፋንታ በፈራጁ ፋንታ በከሳሹ ፋንታ በሰው ዝም ብሎ ሰውን አይተህ ሰው ላይ ስትርድ በሰው ንግግር ስትፈርድ ኮ ነው ፈራጅነት ይ የስጋ ፍርድ የነፍስ ፍርድ ሰውን ዝብብረት ባናገሩ በካሄዱ በምኑ በስራው በራሱ በሚሰራው ስራ መተ ስትከሰው ስትፈርድበት፣ ልክ አይደለም አንተ። ዳነ ምንም አይደለም ዳነ ሌዊስ የምሕረት ልጅ ነው፣ የርህራሄ ልጅነ ነው። ልጅነት እዚህ ሰፈር ውስጥ ነው ያለው። እስራኤልነት ይሄ ነው። መቶ አርባ አራት ሺህነት እዚህ ነው የምናየው። አይሁድ አሁን ስለማያወራው ነው ስለ ይሁዳ እያወራው ነው ይሁዳ የመጀመሪያው ልጅ ነው። አሥራ ሁለት ሺህ ታተመ ነው የሚለው ብኩርናን ነው የምንመለከተው። የመጀመሪያነት ነው፣ ወራሽነትን ነው የምንመለከተው፣ ልጅነትን ነው የምንመለከተው። የሚል ሀሳብ ነው ዛሬ ይዤ የመጣሁት። ተባረኩ።